ማናለ፣ ማናለ ዚህ ቤት! አሁን ወርቄን ካስቀመጥሽበት አምጭ! እናቴ፣ እኔ እውነቴ ነው፣ እኔ ምንም ነገር አልወሰድኩም። ወይኔ አበበች! ይህን ጊዜ ለጎረቤቶችሽ አውጥተሽ ሰጠሽ ነዋ። አምጭ ብለሻለሁ፣ አምጭ! ካለበለዚያ ደምሽን አብስሼ ከዚህ ቤት ሬሳሽ ነው የሚወጣው። እናቴን፣ ምን ማለት ወርቅ አልወሰድኩም፣ እባክሽ እንደዚህ አታደርጊ። እኔ ጭራሽ በሽታ የተሻለኝ ስል በአንቺ የተነሳ እንደዚህ ባደርግሽ ነው የሚሻለኝ? እሺ ምን ባደርግሽ ነው የሚሻለኝ? እኔ ምን አይነት ቀን ነው ግን አንቺን እዚህ ቤት ያስገባሁት በምን አይነት ቀን ነው? እማ እባክሽ እንደቃ ስሚ እኔ ምንም አልሰረኩኝም፣ ምንም ነገር አልወሰድኩኝም። እኔ ደግሞ እንዴት ከአንቺ ሰርቃለሁ? እሱንማ አንቺ ንገሪ። አንቺ እኮ ገና እዚህ ከተቀመጥሽ፣ እኔንም እንደ አባትሽ ትደፊኛለሽ። አረ እማ እኔ ከልቤ ነው ምንም ነገር አልሰረኩኝም። ወይ እንደው አሁን ጠይቂያት፣ ጭራሽ የገዛ ልጄ ሌባ እናት እያልሽኝ ነው? ስሟን ልታጠፊ ነው አንቺ ሴጣን። ይሄ ገብቶ የሚያውቀው ነው። ሌላ ሰው የምጠረጥረው ይሄን ወርቅ አምጭ ብዬሻለው፣ አምጭ ብዬሻለው። ተናግሬ ያለው ያለ በለዛ አናስሽን ብዬ ነው መጋላግልሽ። ወይኔ አበበች እንደ ወይኔ ወይኔ ወይኔ እናት ያት በይ፣ እኔ ሌባ ልጅ የለኝም። ልጅ ይልዳራ ብቻ ልጅ ደሞ ታልክሽልሽ ሁኔታቸው ሊያስገቡ ከበራቸው አያሳልፉ አሳዝንሽን ጭራሽ ባስጠጋሽ ተዘርፍኛለሽ። ሌባን እንደማልወድ እያወቅሽ ታውቂያለሽ። ሌባ እንደማል ወድ አንዲት ስሚ፣ በፈለግሽ ነገር ልማለሽ፣ እኔ የማንንም ዕቃ ያንችንም ሆነ የሌላ ሰው ዕቃ ማንንም ወስጄ አላውቅም፣ እባክሽን። አየህ ወርቄ ግራ ውጥቶ ሄደ። ኤልዳና ልብሰ ንዘሽልኝ ነ ቆይኔ ላምጠው፣ ምን እንደምታደርግ ይታወቃል

የባለቤቴ ልዩ ስጦታ ይሄንን ልትሰርቅ? አንቺ ሌባ፣ ተናገሪ! ምንም ይዘጋሻል።